ሰላም ጤና ይስጥልኝ፣ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ምሰበር ዜናዎች ይዤ ዳግም በሁለተኛው የዜና ወጃችን ቅርብ ያለው። በቅድሚያም አርዕስተ ዜናዎቹን፣ መንግስት ያላሰበው ዱብዳም እየገጠመው ነው። የዶክተሮች አመፅና አድማ ዛሬ ከከፊል አድማ ወደ ሙሉ ለሙሉ አድማ መቀየሩን ተከትሎ በመዲናዋ አዲስ አበባ ትርምስ ተፈጥሯል። ታካሚዎችና ህዝቡም በየሆስፒታሉ ሰልፍ መውጣታቸውም ተሰምተዋል። ወታደሮች ሰልፍ የወጡትን መደብደባቸውና ዶክተሮችንም ማሳደዳቸውም ተነግሯል። እንዲሁ መንግስት ስራ ያቋረጡ ዶክተሮችን ተከትሎም እነሱን ለመተካት ያመጣው ሀሳብም መነጋገሪያ ሆኗል። ታካሚውን ሊጨርሰው ነው ወይ ያስባለ ውሳኔ ነው፣ እንመለከተዋለን። ከዚህ ጋር በተያያዘ አንዳርጋቸው ጽጌም አስደንጋጭ የጠቅላይ ሚኒስትሩን ገመና የገለጠ መረጃ አጋርተዋል። በመረጃ ሰዓታችን ይዳሰሳል። በጦር ግንባር መረጃዎቻችን የዘመነ ካሴ ጦር ከአገዛዙ ሰራዊት ጋር በጎጃም ከቢኤም 17 ና ዙ23 ጋር ተፋጦም ድል ማድረጉ ተነግሯል። ወታደራዊ ኦራል መገየቱም ተነግሯል። ዝርዝሩን ይዘናል። የአማራ ፋኖ ብሔራዊ ኃይል የጦሩ ገበሬዎችም በጎንደር ታላቅ ድል ተቀናጅተዋል። ለከበባ የመጣውን ኃይል ተከቦም ተወቅተዋል። እንዲሁ የብልጽግና ሴራም በደቡብ ጎንደርም መፈራረሱ ተነግሯል። እንመለከተዋል። የዙ23 የአገዛዙ ከባድ መሳሪያ ተኳሽ ፋኖን ስለመቀላቀሉ እንዲሁም ከንቲባ የከንቲባ የትዳር አጋር በኦሮሚያ ስለመታገቱ በመረጃ ሰዓታችን የሚዳሰሱ ጉዳዮቻችን ናቸው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የሕዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለሕዝብ ልጆች ድል ለጀግኖቹ እያላ ሲሰማችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የዶክተሮች ዓመፅና አድማ ተፋፍሞ ቀጥሏል። ህክምና ተቋማትን ለማስጀመር ብልጽግናም እየፈጸመ ያለው ነውርም አስገራሚ ነው ተብሏል። ሐኪሞች ራበን፣ የጠየቅናቸው ጥያቄዎች ይመለሱ በማለት የጠየቁት ጥያቄ በጸረ ሰላም ኃይልነት አስፈርጇቸው ለእስር እየተዳረጉ በመሆኑም የስራ ማቆም አድማም አድርገዋል። እስከዛሬ በከፊል ሲደረግ የነበረው የስራ ማቆም አድማም ከዛሬ ጀምሮ ሙሉ በሙሉም ስራ ወደ ማቆምም ተሸጋግሯል። የሐኪሞች እንቢተኝነትን ያስደነገጠው የብልጽግና ቡድን ሐኪሞችን ጥያቄያቸውን ከመመለሱ ይልቅ ህክምና ተቋማት ስራ ለማስጀመር የወሰነው ውሳኔም አስደንጋጭ ነው ተብሏል። የቀድሞ ሐኪሞችን ጡረታ ይወጡትን ማለት ነው። ከህክምና ከራቁ ከአምስት ዓመት በላይ የሆናቸውን እንዲሁም ለብልጽግና የተመቹ የራሱ ካድሬዎች የሆኑትን የቀድሞ ዶክተሮችንና የጤና ጣቢያ ባለሙያዎችን በገፍ እያመጣ የዳቦ ጥያቄ ያነሱትን ዶክተሮች ለመተካት ለማካሄድ እየሞከረ ነው። ከዚህ ጋር በተያዘም የሐኪሞች ማህበርም ይህንም ብሏል። ከጤና ጣቢያዎች በግድ ታፍሰው የመጡም ባለሙያዎችን ማመን የለባችሁም ሲሉ ለህዝቡ ማሳሰቢያ ሰጥተዋል። ምክንያቱም በስፔሻሊስትና በሰብ ስፔሻሊስት የሚታክሙትን በሽታ የማከም እውቀቱም ልምዱም የላቸውም። ሲጀመር እነሱ አልችል ብለው ነው ሪፈር ተብላችሁ ወደኛ የምትመጡት ሲሉ ዶክተሮቹ አሳስበዋል። አንድ ነገር ብትሆኑ በህግ ለመጠየቅ ተዘጋጁም መረጃ በፎቶ ያዙም ሲሉ አስጠንቅቀዋል። ብልጽግና ግን እነዚህን ዶክተሮች ለመተካት ያመጣው ሀሳብ ብዙዎቹን አነጋግሯል። እንዲሁም ህዝቡን ሊጨርሰው ነው ወይ ያስባለም ሆኖበታል። ይህ በእንዲህ እንዳለ በዛሬው ዕለት ሙሉ ለሙሉ አድማ መደረጉን ተከትሎም ብልጽግና ዶክተሮችን እያሳደደ ማሰሩንም ቀጥሎበታል። በዛሬው ዕለት ብቻ በርካታ ዶክተሮች ከየቤታቸው እየተወሰዱ መታሰራቸውም ተነግሯል። ሰልፍ መደረጉንም አረጋግጠናል። በአዲስ አበባ ጥቁር ከአንበሳን ጨምሮ በተወሰኑ ሆስፒታሎች ውስጥ የሚገኙ ታካሚዎችን አስታማሚዎችም መንግስት ለጤና ባለሙያዎች አፋጣኝ ምላሽ ይስጣቸው፣ ሕይወት እንዳይጠፋ ያድርግ ሲሉ ሰላማዊ ሰልፍ በየግቢው ማድረጋቸውም ተነግረዋል። ይህንን ተከትሎ በጥቁር አንበሳ ሆስፒታል ለሕክምና የሄዱ ሰዎች በፖሊስ መደብደባቸውም ተነግረዋል። የጸጥታ አባል የሆነው ሰው በሆስፒታል በር ቁሞ ሕክምና ስለቆመ ወደ ውስጥ መግባት አትችሉም እያለም በሚናገርበት ጊዜ ፍትህ ለዶክተሮች የሚል ህዝቡ በማሰማቱ ግርግር ተፈጥሮ በርካቶች መደብደባቸውንም አረጋግጠናል። የተወሰኑ ታካሚዎችን በፓትሮል ተጭነው መወሰዳቸውም ነው እየተረጋገጠው። ከዚህ ከዶክተሮች አድማና አመፅ ጋር በተያዘ አንዳርጋቸው ጽጌ የሚከተለውን ጽሁፍ አስፍረዋል። እንደሚከተለው አነበዋል። ማን ነው የጤና ባለሙያዎችን የደሞዝ ጭማሪ ጥያቄም የፖለቲካ ጥያቄ አይደለም ያለው ሲል በጥያቄ መልክ ይጀምራል። የዚህን ጽሁፍ ርዕስ የሚ ያው የአብይ አህመድ አገዛዝ ባለስልጣናትና የዲጂታል ሰራዊት አባላት ምራቃቸውን ሲወጡም ይታየኛል። አላልናቸውም? ይኸው አንዳርጋቸው ጉዳዩን አወጣው፣ የጤና ባለሙያተኞች ጥያቄም የፖለቲካ ጥያቄ ነው አለ ለማለት ሲዘጋጁም ይታየኛል። አንዳንዶቹም ርዕሱን አንጠልጥለው ወደ ማህበራዊ ሚዲያም ሲሮጡ ይታየኛል። በቅድሚያ እነዚህ ሰዎችን ተረጋጉ፣ የሚከተለውን በጥሞናም አንብቡ ማለት እሻለው። የጤና ሙያተኞች እየተራብን ነው ስራ መስራት አልቻልንም፣ ረሃብ ማስታገሻ የሚሆን የደሞዝ ማስተካከያ ይደረግልን የሚል ጥያቄ ማቅረብ የጀመሩት ዛሬ ሳይሆን ከዛሬ ስድስት ዓመት በፊት ነው። በዛን ወቅት እነዚህን የጤና ባለሙያተኞች የደሞዝ ጭማሪ ጥያቄም አቅርቡ እያለ ሲጎተጉታቸው የነበረ ተቃዋሚም እንዳልነበረም ግልጽ ነው። በዛን ወቅት ሌላው ቀርቶም የአብይ አህመድ አገዛዝና የህዋ ጠብ ገናም አልተጠነሰሰም ነበር። ሐኪሞቹ ጥያቄ ያቀረቡለት የሀገሪቱ የፖለቲካ ሰዎች ችና ና እኔን ጨምሮም የፖለቲካ ድርጅቶች አብይ አሻጋሪ ሙሴ የምንልበት የኢትዮጵያ እናቶችናም አባቶች አብይ ክፉ እንዳይነካው ምስሉን በቴሌቪዥን ሲያዩ ምራቃቸውን እንትፍንትፍ የሚሉበትና የሚጸልዩበት ጊዜ ነበር። ሰፊው የኢትዮጵያ ሕዝብም ኢትዮጵያ አምላኩ አጥሎ አይጥላትም የተጠማችውን የሰላምና የፍቅር የይቅርታ ጥም የሚያረካ ልጅ ፈጣሪ ላከላት የሚልበት አብይም በይቅርታም እናሻገር በፍቅር እንደመር የሚል ድግምቱን የሚደግምበት ወቅት ነበር። አብይ አህመድ ሸሚዙን ጠቅልሎም በአደባባይ ሙስና እንዋጋለው በየመንግስት መስሪያ ቤቱ የሚደረገውን ስብሰባና ለስብሰባም ተብሎም የሚወጣውን የውሎ አበል አዳራሽና የመጓጓዣ ወጪ አስቀራለሁ የሚልበት ወቅት ነበር። የመንግስት ባለስልጣናት ኑሯቸው እንደ ኤርትራ መሪዎች የህዝብ ኑሮ መምሰል አለበት። እዩት፣ የሚኖርበትን ቤት እዩት፣ እንዴት ቡናም እንደሚጠጡም ይህንን ህይወታቸውን ስላስለመደኝ ያስ መኖሪያ ቤት ቡናና የቡና ቁርስ አስተናጋጅ ሆኘም ሳገለግል እያለ በቴሌቪዥን ድርጊቱንና ቃሉን የሚያቀርብበት ወቅት ነበረ። አቢ በፓርላማ ስብሰባ ላይ አፉን ሞልቶም አሸባሪ የኢትዮጵያ መንግስት እንጂ ኢትዮጵያ አሸባሪ ድርጅትና ዜጎች ኖሯትም አያውቅም። ያለማስረጃ አናስርም፣ መግረፍ ሰቆቃ መፈጸም ከዚህ በኋላ አይታሰብም፣ መግረፊያ ቤቶቹም ወደ ሙዚቃ ቤት ይቀይራሉ፣ መግደል መሸነፍ ነው የሚልበት ወቅት ነበረ በዛ ነው ወቅት ለአብይ ደሞዛችን በቂ አይደለም እየተራብን ነው የሚል ጥያቄ ያቀረቡት የጤና ባለሙያተኞች ከጥያቄያቸው ጀርባ የፖለቲካ ሰዎችና እጆች አሉበት አላላቸውም፣ ሌላ ሌላ ነገር ቢላቸውም። ምክንያቱም በዛን ወቅት በአብይ አህመድ አገዛዝ ላይ አመፅ እንዲነሳሳ የሚፈልግ ማንም ኃይል አልነበረምና የሐኪሞች ጥያቄ የመኖር ያለመኖር ጥያቄ እንጂ ሌላ የፖለቲካ ዓላማ አልነበረውም። ከስድስት ዓመታት በኋላ እነዚህ የጤና ባለሙያተኞች ተመልሰው የሚያነሱት የዳቦ ጥያቄ ከዳቦ አልፎ ፈጽሞ የፖለቲካ ሊሆን እንደማይችል የሚያሳየው መረጃም እነሆ በስድስት ዓመት ውስጥ የአንድ ዳቦ ዋጋ ምን ያክል ጨመረ፣ በዚህ ዘመን የጤና ሙያተኞች ደሞዝ ምን ያክል አደገ የሚሉትን ጥያቄዎች በማንሳትና ለጥያቄዎቹን በሚሰጠው ምላሽ ውስጥ ነው መረጃው ያለው። የዛሬ ስድስት ዓመት በአዲስ አበባ ከተማ አንድ መቶ ግራም ዳቦ በሁለት ብር ይሸጥ ነበር። በዛን ወቅት ራበን የደሞዝ ማሻሻ ይደረግልን ብለው የጠየቁ የጤና ባለሙያተኞች በስድስት ዓመት ውስጥ በደሞዛቸው ላይ የአንድ ሳንቲም ጭማሪም አልተደረገላቸውም። ባለፉት ስድስት ዓመታት ውስጥ የዳቦ ዋጋም በሰባት ጥፍ ጨመረም 14 ብር ሆኗል። ከዛም ሳይበልጥ አይቀርም። ጤፍም፣ ሽሮም፣ የቤት ኪራዩም፣ ውሃውም፣ መብራቱም፣ የመጓጓዣ ክፍያውም፣ ሌላው ሌላውም ከዳቦ ባልተናነሰ ዋጋ ጭማሪ አሳይቷል። ይህ ሀቅ የሚጠቁመው የዛሬ ስድስት ዓመት ያለምንም የፖለቲካ ድርጅት ወይንም ግለሰብ ጎትኳችነት የደሞዝ ጥያቄ ያቀረቡ ሰራተኞች ዛሬ ከቀድሞ ዘመን የባሰ ሰባት ጥፍ ረሃብ ውስጥ መገኘታቸውን ነው። በመሆኑም እነዚህ ሰራተኞች ዛሬም የደሞዝ ጭማሪ ለመጠየቅ የነጻነት፣ እኩልነት የእናንተን የኢሃፓን ወይም የኦፌኮን አልያም ሌሎች መተንፈስ የተሳናቸውን ተቃዋሚ ፓርቲዎችን ወይንም የፋኖን አሊያም የኦላን የኦብነግን፣ የህዋትን ወይንም የኢሳያስ የአልቡርሃንን፣ የሐሰን ሼክ መሐመድን፣ የእስማኤል ኡመር ጉሌህን ወይንም የአልሲሲን ጉትቻ ያስፈልጋችኋለ ብሎ መጠየቅ ተገቢ ነው። መልሱ አያስፈልጋቸውም። የኑሮ ስቃያቸው በራሱም በቂ ነውና፣ ይህ እውነታ አገዛዞም የሐኪሞቹን ጥያቄዎች ፖለቲካዊ ለማድረግ የሚያደርገውን ጥረት አሳፋሪ መሆኑን ያሳየናል። የጤና ሙያተኞች የዛሬ ስድስት ዓመት ተርበናል ብለው ጥያቄ ካቀረቡ አሁን ባለው እጅግ አስከፊ የኑሮ ውድነት ለአብይ አህመድ አገዛዝ የሚያስተላልፉትን መልእክት ተርበናል ስንልህ አልሰማህም እና ልንበላህ ነው የሚል ቢሆን እንኳን አላሉም እንጂ የሚያስገር ም ነገር አይደለም። ሐኪሞቹ ግን ህግን፣ ሰላማዊነትን፣ ጨዋነትን መሰረታቸው አድርገው አገዛዞን በቃን፣ ከዚህ በላይ መሄድ አልቻልንም፣ የዛሬ ስድስት ዓመት ለጠየቅንህ ጥያቄ መልስ ስጠን ነው ያሉት። መንግስት ይቅርና አብይ ከስልጣን ይውረድ አላሉ። ጦርነት እያካሄደ የምታቆስለውን ህዝብና ድሃ ወታደር በባዶ ሆዳችን ማከም አቅቶናል፣ የስራ ጫናም እንዲቀንስልን ጦርነት አቁም አላሉ። በየእስር ቤቱ ሰቆቃም እየፈጸምክባቸው ወደ እየላክ ስቃያቸውን እያየን እንድንሰቃይ ያለችንንም የተጨናነቀች ስራ ጊዜ ለሌሎች በሽተኞች እንዳናውል አታድርገን አላሉ። ሆስፒታሎች፣ ክሊኒኮች በድሮን በከባድ መሳሪያ አትደብድብ የስራ ባልደረቦቻችንንም አትግደል አላሉ። የህክምና መሳሪያ የመድኃኒት እጥረት ያስከትለውን ስራችንን በተገቢ ደረጃ እንዳንሰራ ያደረገውን ህዝባችንን ለስቃይና ለእንግልት እየዳረገ ያለውን ችግር ለማቀለል በመቶ ሚሊዮን ብር የልጆቻቸውን ሰርግ የሚደግሱ ለአንድ ሰርግ 25 ሰንጋ በሬ የሚያርዱትን ባለስልጣኖችን የህዝብ ሀብትን ዘረፉ ወንጀሉን አያስቁምልን አላሉም። ሌሎችም ብዙ ሊባሉ የሚችሉ ነገሮች እንዳሉ ባይጠፋቸውም ሌላ ያነሱበት ጉዳይ የለም። ጥያቄያቸው የፖለቲካ ስላልሆነም ራበን፣ ዳቦ መግዣው ላይ ትንሽ ፍራንክ ጣል አድርግልን የሚል ልመና ነው የያዙት። የጤና ባለሙያተኞች እንደማንኛውም ማንኛውም ዜጋ የፖለቲካ ጥያቄ የማንሳት መብት ያላቸው ቢሆንም ይህንን መብት ርግፍ አድርገው ትተው ጥያቄያችን የፖለቲካ አይደለም ብለው በአደባባይ በአደባባይ አውጀው ነው ጥያቄያቸውን ያቀረቡት። በዚህ ደረጃ የዜግነት መብታቸውን እንዳይጠቀሙ አድርጎም ጥያቄያችን የፖለቲካ አይደለም እንዲሉም በፍርሃት ቆፈን ውስጥ የጨመራቸው አረመኔው አገዛዝ ማፈር ሲገባው ጭራሹኑም ዓይን አውጥቶም ጥያቄያችሁ ፖለቲካዊ ነው፣ ከጀርባው የፖለቲካ ድርጅቶች ሰዎች አሉበት ሲል ሐፍረት አይሰማውም። እንደ ኢዜማ አይነቶቹ የፖለቲካ ድርጅቶች ደጋፊዎቹና የሚዲያ ሰራዊቶቹም ዓይን ቀቅለው የበሉ ሐፍረተ ቢሶች ስለሆኑም ይህንን የአገዛዙን ክስ እንደ በቀቀን ሲያስተጋቡት አያፍሩም። የፖለቲካ ድርጅቶችና የሐኪሞች ጥያቄ በሌላ በኩል ግን የጤና ባለሙያተኞች ጥያቄ እነሱ የፖለቲካ እንዳልሆነ የተናገሩት እንደተጠበቀ ሆኖ የፖለቲካ ድርጅቶች እንዴት ሊያዩት ይገባል የሚል ጥያቄ መነሳት ይኖርበታል። ሲጀመር የጤና ባለሙያተኞች ጥያቄያችን የፖለቲካ አይደለምና ማንም የፖለቲካ ድርጅት ወይንም ግለሰብ አስተያየት መስጠት አይችልም የማለት መብት እንደሌላቸው መታወቅ መሆንም አለበት። እነሱም አላሉም። የፖለቲካ አይደለም የሚለውን አቋማቸውን ግን በግልጽ አስቀምጠዋል ሐኪሞቹ። የሚኖርበት ሀገራዊ ሁኔታና የአገዛዙ ባህሪ የሚረዳ ማንም የፖለቲካና የፖለቲካዊ ያልሆነ ሰው አይፈርድባቸውም። ሆኖም ግን ራሱን የፖለቲካ ሰው ወይንም ድርጅት አድርጎ የሚያቀርብ አካል ጤናን የመሰለ ወሳኝ የማህበራዊ አገልግሎት ችግር ላይ ሲወድቅ ገና ለገና በዚህ ጉዳይ ላይ አስተያየት ብሰጥ መንግስት የጤና መያተኞችም ጥያቄ ጥያቄ የፖለቲካ ያደርግባቸዋል በሚል ሰበብ ወይንም ፍራቻም አስተያየት ከመስጠት ለችግሩ መፍትሄ የሚሆኑ ሀሳቦችን ከማቅረብ ቢቆጠብ አሳፋሪ ነው የሚሆነው። ምክንያቱም የፖለቲካ ተፈጥሯቸው አይፈቅድላቸውምና። ይፈቅድልናል የሚሉ ካሉ መዘዙን እንመለከት። ነገ ጠዋት መምህራን ተነስተው ኑሮ ተወደደም ችጋር ጠበሰን ቢሉም፣ ወታደሮች ተነስተው መሞትና መገደል በቃን ቢሉም፣ የፋብሪካ ሰራተኞች ተነስተው አቅማችን በረሃብ አለቀም መስራት አልቻልንም ቢሉ፣ ነጋዴዎች ግብሩ በዛብን ቀንሱልን ቢሉ፣ ህዝቡ ተነስቶ መዘረፍና በመልካም አስተዳደር እጦት ጎበጥን ቢል፣ ይህንን የህዝብ ጥያቄና ሮሮ ሰምተን ለሚታዩ ችግሮች መፍትሄ ብናቀርብ የጥያቄዎቹን ጥያቄ ፖለቲካዊ ያደርግባቸዋል በሚል ተልካሻ ምክንያት አንድ የፖለቲካ ድርጅት ወይንም ግለሰብ ዳር ይዞ ቆሞ የህዝብን መከራ እንደ ሲኒማ ሊመለከት ነው ወይ ሲል ጥያቄውን ያስከትላል። ይህን አይነት ጥያቄ በአውንታዊ መልኩ መመልከት የፖለቲካ ድርጅቶች ምንነት ማንነት ጋር የሚነጻጸር ነው አንዳንድ የማህበረሰቡ የፖለቲካ የኢኮኖሚ ማህበራዊ የደህንነት ጥያቄዎችና ችግሮች እየመረሩም አስተያየት ከመስጠት ፖሊሲ ከመቅረጽ መፍትሄ ይሆናሉ ብሎ የሚታሰቡ ሀሳቦችን ከማቅረብ ውጭም የፖለቲካ ድርጅቶች የማንንም ጎፈሬ ለማበጠር አይደለም ወደዚህ አለም የመጡት የሚያበጥሩት ጎፈሬ በሙሉም ፖለቲካውን ነው ስለዚህ ትልቁ ጥያቄ የሚሆነው የኢትዮጵያን የጤና ሙያተኞችን ጥያቄ አስመልክቶ አመልክቶ የሀገሪቱ የፖለቲካ ድርጅቶች አቋም ምን ይሆናል የሚለው ነው። የፖለቲካ ድርጅቶች በግልጽ በአደባባይ አቋም መያዝ፣ የመፍትሄ ሀሳባቸውን መግለጽ አለባቸው። በዚህ ረገድ በኢትዮጵያ ውስጥ የሚገኙ የፖለቲካ ድርጅቶች እያመነቱም ቢሆን አቋማቸውን መግለጽ ጀምረዋል። ይህን በማድረጋቸው ተገቢውን የሆነ የስራ ኃላፊነት ግዴታቸውን እየተወጡ ስለሆነ ሊመሰገኑም ይገባቸዋል። አቋማቸው የጤና ሙያተኞች ጥያቄ ፍትሃዊ ነው አይደለም ከሚል የሚጀምረ የሚጀምር መሆንም ይኖርበታል የነጻነት እኩልነት የእናት ፓርቲ የኢህአፓና ኦፌኮም የመሳሰሉ ፓርቲዎች በተወሰነ ደረጃም ቢሆን ከጤና ማተኞች ጎን ቆመዋል በሌላ በኩል ግን ይህ ዘርን እምነትንና ሌላውንም ህዝብን መከፋፈያ መሳሪያ ተጠቅሞም በመከፋፈል ማዳከም እንደማይቻል ሆኖም የተነሳ የጤና ባለሙያዎች ጥያቄ ሌሎችን የተራቡ የማህበረሰብ ክፍሎችንም ጭምር አነቃቅቶ የአብይን አገዛዝ ችግር ላይ ጥለዋል ብለው የሰጉ እንደ ኢዜማ አይነት ድርጅቶች አሳፋሪም አቋም ሲወስዱም ታይተዋል። በብልጽግና ቋንቋ የጤና ሙያተኞችን ፍትሐዊ ጥያቄ የሌሎች የፖለቲካ ድርጅቶች ሴራ አድርገው ሲያወግዙም ተመልክተናቸዋል። ብልጽግና ከተንኮተኮተም እንደ ኢዜማና እንደ አብን ያሉ ድርጅቶችን እንኳን እንደ ፖለቲካ ድርጅት መትረፍ ሳይሆን መሪያቸው በሰላም የሚኖርበትን ሁኔታ በኢትዮጵያ ውስጥ ሊኖር እንደማይችል ያውቁታል። ስለሆነም እነዚህ ድርጅቶች እንደ ብልጽግና ፓርቲ የተሸበረ መግለጫቸውን ቢያወጡም አይገርምም። በበላበት ይጩሃል ነውና ለገዢ ፓርቲ በወዶ ገብ ግርድና ከገቡት እንደ ኢዜማና አብን የመሳሰሉ ድርጅቶች ውጭ ያሉ የፖለቲካ ድርጅቶችና የጤና ባለሙያተኞችን ጥያቄዎች በማጤን በጊዜያዊነት መፍትሄ እንዴት ሊገኝ እንደሚችል፣ ወደፊትስ በቋሚነት እንዴት ይቃለላል የሚለውን ነጥቦች ያካተተ መግለጫዎችን መስጠት ይጠበቅባቸዋል። ይህ ከኑሮ ውድነት ጋር የተሳሰረ ጥያቄ የጤና ባለሙያዎችን ብቻ ጥያቄም አይደለም። የመምህራኑ፣ የፋብሪካ ሰራተኞች የመንግስት ሰራተኞች፣ የወታደሩ፣ የፖሊስ፣ የዝቅተኛው ነጋዴ፣ የሌሎችም የኑሮ ውድነት የደቆሳቸው የማህበረሰቡ ክፍሎች ጥያቄ መሆኑን ለአገዛዙ ማስገንዘብም ይኖርባቸዋል። ኑሮ ውድነት ለሚያሰቃያቸው ወገኖቻቸው በሙሉም የጤና ሙያተኞች ወንድሞቻችሁንና እህቶቻችሁን አግዞም ድምፅ ሁኗቸው የሚል ጥሪም የማቅረብ መብት አላቸው፣ ግዴታም አለባቸው። ኢኮኖሚያዊውን በደንብ ተንትነው የህዝቡን የኑሮ ውድነትን ለማቃለል መንግስት ገንዘብ ከየት ማግኘት እንደሚችል በመረጃ ላይ የተመሰረተም አማራጭ ሀሳብ ማቅረብም አለባቸው። ተቃዋሚዎች ስልጣን ቢይዙም ይህንን ልጓም የተበጠሰውን የኑሮ ውድነት እንዴት ሊያስቆሙት እንደሚችሉም ፖሊሲያቸውን ለህብረተሰቡም ማጋራት አለባቸውም። እንዲህ አይነቱ አቋም መውሰድ ህጋዊና ሰላማዊ ትግል ለሚያደርጉ ድርጅቶች ብቻ የተሰጠ መብትና ግዴታ አይደለም። የፖለቲካ ግብ አለን ብለው የሚያስቡ የትኛውንም በአመፅ አገዛዞን የሚገዳደሩ ድርጅቶችም መብት አላቸው። እንዲሁ አይነት ትልቅ አገራዊ ጉዳይ በሚነሳበት ወቅት ጉዳዩን እንዴት እንደሚያዩት በአደባባይም መናገር አለባቸው። የአማራ ፋኖ ሁለቱም ድርጅቶች፣ የኦሮሞ ነጻነት ሰራዊት፣ የኦጋዴን ነጻ አውጪ ድርጅት ከዛም አልፎ ራሱ ህወሀትም በዚህ ጉዳይ ላይ አቋማቸውን ግልጽ ማድረግ አለባቸው። ጦርነት በሌላ ስልት የሚከወን ፖለቲካ ነውና የጠመንጃ ትግል የሚያደርግ ድርጅት ነኝ በሚል ሰበብ በህክምና በባለሙያተኞች ጥያቄ ላይ አቋም ከመውሰድ ማምለጥም አይቻልም። መሳሪያ ተሸክሞ በረሃለ በረሃ ለበረሃ የሚንከራተተው ታጋይ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ልጆች የቅርብና የሩቅ ዘመዶች ሕክምና የሚያገኙት በእነዚህ በጭካኔ በተገፉ መብላት በተሳናቸው የጤና ባለሙያተኞች መሆኑም መረሳትም የለበትም። ጉዳዩን ከፖለቲካ ወደ ሞራልም ከፍ የሚያደርገው ይህ ነውና የጤና ባለሙያተኞቹ ጥያቄያችን የፖለቲካም አይደለም ብለዋል። እኔም እንዳልሆነ የዛሬ ስድስት ዓመት ጥያቄውን አብይ ክንፍ የቀረው መላክ ሆኖ በሚታ በት ወቅት የቀረበ መሆኑን በማሳየት አረጋግጫለሁ። በሌላ በኩል ግን ይህንን የጤና ባለሙያተኞች ጥያቄ የፖለቲካ ድርጅቶች ማስተጋባትና በፈለጉት መንገድ መተርጎም፣ መግለጽ መብታቸው ነው። ሲፈልጉ የፖለቲካ ተቃውሟቸውን እንደ ብልጽግና፣ እንደ ኢዜማ በማስፈራሪያና በማጭበርበሪያም እያሽሞኖሞኑ መግለጽ የሚችላሉ። ከዚህ አይነት ነውረኛ አካሄድ መራቅ ከፈለጉ የጤና ሙያተኞችን ፍትሐዊ ጥያቄ በአግባቡ እንዲመለስ ከሙያተኞቹ ጎን መቆም ህዝቡንም በጋራ ተነስቶም ለሐኪሞች ጥያቄ ከአገዛዙ ፍትሐዊ ምላሽ እንዲሰጥ ከጤና ሙያተኞች ጎን በጋራ እንዲቆም ጥሪ ማቅረብም ይኖርባቸዋል። የሀገሩ ገዢዎች ራሳቸውን እንኳን ሲያማቸው ለሕክምና የት እንደሚሄዱም ይታወቃል። የጤና ዘርፍ ቀውሱን እነሱ አይመለከታቸውም። ከማንም በላይ ቀውሱ የሚጎዳው ራሱን ህዝቡን ነውና አገዛዙ ሐኪሞችን ማሰር፣ ማንገላታትና መደብደብ አቆሙ፣ ለጥያቄያቸው አስቸኳይ መልስ እንዲሰጥ ህዝቡም የ አገዛዙ ማንቆርት ማነቅ አለበት ሲል አንዳርጋቸው ጽጌም ጽሁፉን ደምድመዋል። አሁን በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች ያልፋለሁ። በቅድሚያም ጎጃም ላይ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር አካል የሆነው ደጋዳሞት ብርጌድ በዛሬው ዕለት ማለትም ግንቦት 112017 ዓ.ም በአገዛዙ ዙፋነ ጠባቂ ሰራዊት ላይ ድንገተኛ ጥቃት ፈጽመዋል። ልዩ ስሙ ጋልካባ፣ እንዲሁም አዲስ አለ በተባሉ ስፍራዎች ላይ ከፈረስ ቤት ከተማ ለሬሽን ቅብብልና ለኃይል ቀያሪ ብሎ ወደ ደንበጫ ወረዳ በተንቀሳቀሰው የብልጽግና ሰራዊት ላይ ከማለዳው አንድ ሰዓት ጀምሮም እስከ አምስት ሰዓት ተኩል በተደረገ ከባድ ውጊያ ከ20 በላይ የብልጽግና ሰራዊት ሙትና ቁስለኛ ሲሆን አንድ የብልጽግና ወታደራዊ ፓትሮል ተመቶም ከጥቅም ውጭ መሆኑ ነው የተነገረው። ይህ አገዛዙ ኃይል ቢኤም 17ና በዙ 23 ጭምር የታገዘም ውጊያ ቢያደርገም በወገን ላይ ምንም አይነት ሰብአዊ መ ሆነም ቁሳዊ ኪሳራ ማድረስ አልቻለም፣ ሲሉም የፋኖ ኃይሎች ገልጸዋል። በሌላ በኩል ወደ ጎንደር ስናልፍ የአማራ ፋኖ ብሔራዊ ኃይል አፋ ባሃ የሜጀር ጀኔራል ዋንታ ባተ አንደኛ ኮር ጉና ክፍለ ጦር መቅደላ ብርጌድ ድል መቀናጀቱም ተገለጸ። የአፍሃድ እና የአገዛዙ ጥምር ጦር በጋራ በመሆን የመቅደላ ብርጌድን ለመደምሰስ ወደ ቦታው ቢጓዙም በተወሰደባቸው አጸፋ እርምጃ ሁለት ምርኮኛና አራት ክላሽንኮቭ መሳሪያ በምርኮ ተይዞባቸው ተገኝተዋል። ከቀኑ 9 ሰዓት የጀመረው አውደ ውጊያው አሁንም እየቀጠለ ሲሆን የገባው የብልጽግና ኃይል ከፍተኛ የሆነ ምት ማስተናገዱም ታውቋል። የገባውን የብልጽግና ኃይልን በሶስት አቅጣጫም ተከቦም መውጫና መግቢያ በማጣቱም ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዷል ነው የተባለው። ይህ በእንዲህ እንዳለ የአገዛዙ ከባድ መሳሪያ ተኳሽ የዙ 23 ተኳሽ ከድቶም ፋኖን መቀላቀሉም ታወቀ። መቶ አለቃ ጋሻው ጌትወይ ይባላል የሰሜኑ ሚኖ ሎላስታ ተወላጅ 57ኛ ክፍለ ጦር 403ኛ ኮር የክፍለ ጦሩን ዙ23 ተኳሽ ነው። የአገዛዙን ሰራዊት በመክዳት በትላንትና ሁለት የአፋብሃ ባሃ ስምንተኛ በላይ ዘለቀ ክፍለ ጦርን አባኮስተር ብርጌድን ከነክላሹም ተቀላቅለዋል። በመጨረሻ ለለቅሶ ገጠር ሄደው ሲመለሱ በታጣቂዎች የታገቱ የከንቲባዋ ባለቤት አስር ሚሊዮን ብር ተጠየቀባቸው። አሁን አሁን የእገታ ወንጀሎች በአይነታቸውና በመጠናቸው እየሰፉ ከመምጣታቸው አንጻር እንዲሁም በሚዲያዎች በየቀኑ እየተሰሙ በመሆኑ ህብረተሰቡ ተላምዷቸዋል። ይሁንና የበርካታ ዜጎች ህይወትንም እያመሰቃቀለም ይገኛል። ከሰሞኑን በኦሮሚያ ክልል በአንድ ከንቲባ ላይ የተሰማው ተመሳሳይ ወንጀል ነው። ባሳለፍነው ሰኞ የመቂ ከንቲባ የሆኑት አቶ ዲሊቦ ኡርጌሳን ባለቤት ገጠር ለለቅሶ ሄደው ሲመለሱ መንገድ ላይ ታጣቂዎች ይዘው እንደወሰዷቸው የሚዲያችን ምንጮች ተናግረዋል። በእለቱ ከንቲባው ለስልጠና አዋሽ እንደነበሩ የታወቀ ሲሆን አሁን ስልጠናውን አቋርጠው ተመልሰው ጉዳዩን እየተከታተሉ መሆኑም ታውቋል። እስከ አስር ሚሊዮን ብር ገንዘብ እየተጠየቀ እንደሆነም የደረሰን ተጨማሪ መረጃም ይጠቁማል። አድማጭ ተመልካቾች ለእለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማን። ቻናሉን ሰብስክራይብ ቪዲዮን ላይክ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ፣ እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ መስካገኛችሁ ቸር ያሰማን።